አስፈላጊ ከሆነ ማለት ነው ስንሳሳም አሳይሻለሁ፣ ቪዲዮ እልክልሻለሁ አስፈላጊም ከሆነ ኦኬ። በቃ እኔ ይቶልን አይነት ሰው ነሽ። ኦ ማይ ጋድ አይ ቶልድ ዩ ሶ ሜኒ ታይም፣ እኔ ሚዲያ ላይ መውጣት አልፈልግም። ዩኖ ዋራሚን አልፈልግም። ቢካዝ እኔ በተማርኩበት ፊልድ የምሰራ ከማን ከማንም በላይ ያገኛለሁ። የምኖረው አውሮፓ ነው። እናንተ ማትረቡ ድምፂን ሚዲያ ላይ አወጣሹ አይደል ሃይሚ ስነ ስርዓት ብትይ ይሻልሻል። እናንተ ቡቱቶ ማትረቡ ማትረቢ፣ በተለይ አንቺ ማትረቢ። እኔ አልፈልግም ቡቡ፣ የኔ እና የኔ ብቻና ብቻ ነው ዲዩ አንደርስታንድሚ? ብቻ ነው ከፈለግሽ ማለት ነው። ደግሞም ከብሩኬ ጋር ፕሮግራም ይዘናል። ለሱ ስል ቪዲዮ መጣለሁ ከፈለግሽ፣ አስፈላጊ ከሆነ ማለት ነው። ስንሳሳም አሳይሻለሁ፣ ቪዲዮ ልክልሻለሁ፣ አስፈላጊም ከሆነ ኦኬ በቃ እኔ የግኖር አድርጌያቸዋለሁ ኦልሬዲ እኖርበት። እቺ ምን አይነት ስብዕና ነው ያለሽ? ምን አይነት ነሽ? አይቶልድ ዩ ሶ ሜኒ ታይም ዩ ኖው ዋት አይ ሚን ለዚች እከካም ችጋራም የወንድ ሱስ ያለባት ሴት አድርሱልች ባለጌ ጠብቅቂ፣ ሰው ቆይ፣ ምኑን ነው የሚያመው? ምናችሁን ነው የሚያማችሁ? እኔ እኮ ያልገባኝ ነገር ሴቶች ምናችሁን ነው የሚያማችሁ? በሰው ህይወት ጥልቅ የምትሉ የሰውን ህይወት የምታበላሹ የሰውን ህይወት ብጥብጥ የምታደርጉ ምናችሁን ነው የሚያማችሁት? እና ታዲያ ቪዲዮ ምትልክልኝ፣ እኔ እንትን ፈላ አደርግበት ነው? ልዝናናበት ነው? ላኪልኝ፣ ፖስት ተዋለሁኝ፣ ማንነትሽንም ደግሞ አጋልጣለሁኝ ማለት ነው። ምድረ ሌባ የወንድ ባላተሻል እንደ አሁ ለነገሩ፣ አንዳንድ አላማ የረሳችሁ አውሮፓ ያላችሁ ሰዎች ማለት ነው ሁላችሁ ያላችሁንም አይደለም አላማ የዘነጉ ሰዎች አሉ። በቃ እነሱ ብር ስላላቸው ሁሉ ነገር ማድረግ የሚችሉ ብር ስላላቸው ሁሉ ነገር ማስተካከል የሚችሉ ዓለምን የጨበጡ የሚመስሉ ሰዎች አውሮፓ ሀገር ብቻ አይደለም፣ በየትኛውም ሀገር አስተሳሰባቸው ትንሽ የሆነ ሰዎች ነፍን ያሉት ይህንን አቃለሁ። ገባችኋል? ሆኖም ግን ቪዲዮ ከላክሽልኝ ድብን አድርጌ ነው የምለቅብሽ። ድብን ደግሞ ለአፍሽ ለከት ይኖረው። እኔም ማለት ነው ከነካሽኝ አታቂኝም ገባሻ? ከነካሽኝ፣ አታውቂኝም። ማንነትሽንም ደግሞ እያጋለጥኩ ነው። እኔ ሰው አከብራለሁ፣ ሰው እወዳለሁ። የወደድኩትንም ሰው ከተነካብኝ ቀይ መስመሬ ነው። እኔንም ደግሞ ከነካሽብኝ ከነካሽኝ ቀይ መስመሬ ነው። ስለዚህ አፍሽን ቡትቶ ምናምን ማነው ቡትቶ? እባክሽ፣ ወደዛ አውሮፓ ሀገር ስለሄድሽ እከክሽን ስላራገብሽ ነው ቡትቶ ምናምን የምትይው። እከካም አቅሻለሁ። ማን የማን እንዴት እንደ አደግሽ ማለት ነው። የብተጅራ ልጅ ነሽ፣ ስነስርዓት ሊኖርሽ ይገባል ማለት ነው። በደንብ ነው አብጠርጥሬ ልክሽን ምነግርሽ። ግን አትንኪኝ፣ ተከበሪ። አዎ ቮይስ ልክ ለቅቄብሻለሁ ሚዲያ ላይ አሁንም ዛሬ መለቀብሻለሁኝ። ምክንያቱም መረን ስላጣሽ ለከት ስለሌለሽ ማለት ነው። በሀይሚ ደግሞ እንዳትመጭብኝ ማናችሁም። በቃ የተጎዳ ሰው የተጎዳ ሰው ነው። ምንድነው በግድ ነካኩኝ ነካኩኝ ነካኩኝ ምትሉ እንዴ? የምሬ ነው የምላችሁ እኔ አሁን ምን አደረግኳት? ቡቱቶ ብላ ሰደበች። እኔም ብቻ አይደለም ሀይሜ ነው ምድረ ቡቱቶ ምናምን። በጣም የሆነ በቃ አውሮፓ ያሉ ሰዎች፣ የምሬ ነው አንዳንዶቻችሁ፣ ማለት ነው ይሄ ያልተማረ ጭንቅላት። እኔ እንዴት አውሮፓ ራሱ እንዲሄዳችሁ አላቅም። በእግራችሁ ነው መሰለኝ የሄዳችሁት። ህይወት ራሱ አላስተማረቻችሁ። በቃ ብር ስላላችሁና ስራ ስላላችሁ ዶላር ስላላችሁ አስተሳሰባችሁ ይዘጋል ማለት ነው። ምሁር ደግሞ አሉ፣ ምርጥ ለሰው አመለካከት በቃ ደስ የሚል አመለካከት ያላቸው ሰዎችም አሉ። እኔ እነሱን አይደለም ያልኩት። እንደዚች አይነት የወንድ ጥማት ያለባት እንደዚች አይነት ወንድ አይታ የማታቅ ሴት ማለት ነው። ሼባዎች ነበር እንደ የሚጫወቱብሽ እዛ አውሮፓ ላይ፣ ምንድን ነው እንዲ ብሩኬ ላይ እንዲተንጠለጠልሽ ማለት ነው። እንዳት ነኪኝ፣ ስነ ስርዓት ያዢ፣ እንዳት ተሳደቢ፣ ካልሆነ ግን አዋርድሻለሁ እስከነ ቤተሰብሽ ማለት ነው። አትንክኝ፣ አልነካሽም። ገባሽ? ወንድ አተሽ እንደመጣሽ ያስታውቃል። የመጣሽው ለበዓል ነው አይደል? ለምድ ነው የሰው ህይወት የምትመጠበች ሹሉክ ብለሽ ለምድ ነው ወደመጣሽበት ማትሄጅ? እኛ አናቅሽም። እኛ የምናውቀው ሃይሚንና ሃይሚን ብቻ ነው። ከላስ ደግሞ እንግሊዝኛ ምናምን ታወራለች። አማርኛ ቋንቋሽን አውሪኝ። እከካ እኔም በአረብኛ ነው ማጥረገርግሽ ማለት ነው። ሰዎች ስላሉ ነው። የወንድ ጥማት እንዳለብሽ ያስታውቃል። በቃ ቡቡ ላይ ተንጠለጠች። ቡቡ አነጋገር ስለማይችል አካሄድ ስለማይችል አወቅሽ በቃ እንዴ ማን ምን እንደሆነሽ እኛ ምን እናውቃለን? ዛሬ መተሽ ደግሞ ስለ ሃይሚ ታወራለሽ? እንዴ እኛ ለሃይሚ ብንቆረቆር እኛ እኛ ለሃይሚ ምንስ ነገር ብንል ማለት ነው እኛ የምናውቀው ሃይሚንና ሃይሚን ብቻ ነው። ወይስ በቃ ሄርሜላ አብርሃም ህይወት ላይ ድንገት መታ ጥልቅ ብላ የነሱን ህይወት ስላበላሸች አንቺም እንደነዛ ይሳካልኛል ብለሽ አስበሽ ነው። እድሜሽ ከሄደ የኔ ቆንጆን ቢጤሽን አግብሽ። እድሜሽ ከሄደ ሼባ ካሆንሽ ማለት ነው ቢጤሽን ብሩኬ ላይ አትጫኝ። በሀይሚና በብሩኬ ቀልድ አናውቅም። ገባሽ? ወንድ ልጅ ነው። የተሳሳትን መንገድ ላይ ሊሆን ይችላል፣ እንረዳዋለን። ሀይሚም ትረዳዋለች። ያለመግባባትና ችግራቸውን ያለመፍታት ጉዳይ እንጂ ችግራቸው ይፈታል። ልጆች ስለሆኑ ሁለቱም ትጉ ትጉ ስለሚሉ ነው። ስለዚህ በዚህ መሀል ጣልቃ ገብቼ የሆነ ነገር አገኛለሁ እንደ ሄርሜላ ይሳካልኛል። ተሳስተሻል። ገባሻ? እኛ አናስነካሽም። ብሩኬ ፊት ቢሰጥሽ እንኳን እኛ አናስነካሽም። ይገባሻል። አጥሩን ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ይሄ ሁሉም የሚያስገምተን፣ ይሄ ሁሉ የሚያሰድበን ሃይሚንም የሚያሰድባት ብሩኬና ብሩኬ ነው ገባቸዋ። የምሬ ነው ምላችሁ። ሁላቸውም ለሴት ልጅ ክብር ስላላቸው፣ ለሴት ልጅ ጥሩ አመለካከት ስላላቸው ሴትን ልጅ ላለማስከፋት ራሳቸውን ህይወታቸውን አሳልፈው ይሰጣሉ። አብርሽን ብሩኬ ማለት ነው። ስለዚህ አንዳንዴ ጋጥወጥ የሆኑ ሰዎች በህይወታችን ከመጡ ቦታ ልናስዛቸው ይገባል። መስመር ለናስዛቸው ይገባል። ገባቸዋል እና ብሩኬ ስነ ስርዓት እንድትዝ ያደረገችብችህ ማለት ነው። አናቃትም እኛ ምናቃት ሃይሚንና ሃይሚን ነው። እየመጣች እኔንም እየሰደበች ነው፣ ሃይሚንም እየሰደበች ነው፣ ሌሎችንም እየሰደበች ነው። ትከበርና ትከበር። እኔ እንደሷ ብሎክ ማድረግ አላቃተኝም፣ ግን አዋርዳት አለው ማንነቷን አጋልጣሉ። የላከችልኝንም ደግሞ ንዴት ላይ የላከችልኝ ቴሌግራም ላይ ንዴት ላይ ሆና የላከችልኝ ቪዲዮ እንዲሁም ፎቶ አለኝ። እኔ ላንተ ስል ነው ያላወጣሁት ሚዲያ ላይ ማለት ላንተ ስል፣ እንደሷ ቢሆን ዛሬ ነበር ምለቅባት። ስለዚህ ትከበር እዛው እዛው ሃይሚንም አትንካብን። በቃ አትምጣ ወደ አንተ ህይወት፣ እዛው ተደባብቃችሁ እንዳደረጋችሁት አስተካክሉት እሺ። ከዛ ውጭ ምንም የምለው ነገር የለም። ብትከበር ይሻልሻል። ደግሞ ሃይሚ ጭፈራ ቤት አየናት ምናም የምትሉ ሰዎች ማለት ነው፣ ሃይሚን አሁን ሃይሚ አታደርገውም፣ ብታደርገው እንኳን ልንረዳት ይገባል። ገባችኋ? እቺ ጋር አለመፈለግ ስሜት ገባችኋ? ለምሳሌ በእኔ ላይ ሌላ ሴት ባሌ ቢፈልግና ከሌላ ሴት ጋር ባየው እኔን አይፈልግም ማለት ነው። አለመፈለግ ስሜት ደግሞ በጣም ብዙ እንትን ነው የሚያመጣው፣ ብዙ መዘዝ ማለት ነው። ስለዚህ ሃይሚ ምንም አይነት ስህተት ብትሰራ ልንፈርድባት አይገባም። ልንደግፋት በቃ የሰራችው ነገር እንኳን ትክክል ባይሆን የሰራችበት ምክንያት ልናውቅና ልንረዳት ነው የሚገባው። ገባችኋል ያ ማለት ትክክል ናት ማለት አይደለም በፍጹም እኔ እንደዛ አላልኩኝም ነገር ግን ልንረዳት ይገባል ለምን እንዳደረገች በምን ተናዳ እንደሆነ ልንረዳ ይገባል ሲጀምር ጭፈራ ቤት አትሄድም ሀይሚ እንዳያችኋት ልጅ ናት ገባችኋል ይሄ የተደበቀ ማንነት የላት የተደበቀ ማንነትማ ማን እንዳለው እንዴት እንዳለው ሁሉንም ነገር መረጃ ደርሰንበታል ሰው ማመን ቀብሮ ነው ከዚህ በኋላ ወንዶችን ማመን ትተናል ማለት ነው ከላስ ይህ እኮ የእኔውን ከአንዷ ጋር ነው ይኸው እንደዚህ ሲጥ ነው ማድረግ ሲጥ እውነት እኔ ተናግሬለሁ፣ ከሩታም ጋር በአብርሽና በሩታም ጉዳይ ማለት ነው። እኔ ቀይ መስመሬ ባለቤቴ ከሌላ ሴት ጋር ማየት ነው፣ ቀይ መስመሬ ማለት ነው። በቃ በህይወቴ ነው የቀበረኝ። ሞቼ ከሆነ ኦኬ፣ ገባችኋል። እኔ ግን ሚስት ነኝ ብዬ እየኖርኩለት ከኔ ሌላ ከሌላ ሴት ጋር ካየሁት ያኔ ነው ባለቤቴ በቁሜ የተከለኝ የቀበረኝ። ቀይ መስመሬ እኔ ህይወት አጋሪ ከሌላ ሴት ማየት ነው። ስለዚህ ስነስርዓት ያዙ፣ ተከበሩ። በየሄዳችሁበት አትሽ ነው በቃ አቃችሁን ሰብሰባቸው፣ የያዙ ሁለት ፓንት ልበሱ፣ ካልሆነ ሞዴስ ሰሩ። ምንድን ነው የመጫ ማለቅ መንቦጫ አለቅ ትሽ